ሄሎ ኤቨሪባዲ እሺ በዛሬው ትምህርት ደግሞ እስኪ የሆነች ነገር ጠቃሚ ነገር ጣል ለማድረግ ነው ማለት ነው ቱ ሚኒትስ እንግሊሽ ብለነዋል ይሄንን አይነት ምክንያቱም እስኪ የሆነ ረዥም ሳይሆን ሳይደብራችሁ ምናምን የሆነች ነገር እንድትቀስሙ ለማድረግ ነው ማለት ነው አንድን ሰው ካጠገቤ እንዳትደርስ ደርስ አዌይ ጌት አዌይ ገራዌ ገራዌ ፍሮም ሚ ገራዌ ፍሮም ሚ ኦል ራይት ካሜራውን ዞር አድርገው ከሆነ ጌት ዘ ካሜራ አውት ኦፍ ማይ ፌስ ካሜራውን ዞር አድርገው፣ ጌት ዘ ካሜራ አውት ኦፍ ማይ ፌስ። ኦኬ ታወኝ ከሆነ ሊቭ ሚ አሎን፣ ሊቭ ሚ አሎን። ኦኬ ተፋታ ኦል ራይት እሺ ሃው ጉድ ኢዝ ዮር አንደርስታንዲንግ ኦኬ። መረዳት ላይ እንዴት ነውት? ምን ይሆን ትርጉሙ? ኦኬ ምን ይሆን ትርጉሙ? ብዙ ጊዜ ትርጉም ማወቅ ይቸግረናል። አንደኛ እንግሊዘኛው የተዋቀረበት የፓተርኑን አናቅም፣ ወርዱ ሚኒንግ አናቅም። ወርድ ሚኒንግ በተለይ ማለት ነው። የአተረጓጎምን በተመለከተ እራሱን የቻለ ትምህርት አለው። ኦልሬይት አይ ጎት ስታክ ካለ አንድ ሰው ምን ሊል ፈልጎ ነው? ምን ማለቱ ነው? አይ ጎት ስታክ። ስታክ ማለት መቆም ማለት ነው። ለምሳሌ አንድ ሰው እንግሊዘኛ እያወራ የሚቆም ከሆነ ኦ አም ሃቪንግ ዲፊክልቲ ስፒኪንግ ኢንግሊሽ፣ ወን አይ ስፒክ ኢንግሊሽ አይ ጎት ስታክ ይላል። ኦኬ እንግሊዘኛ ሳወራ እቆማለሁ። ጌት ስታክ ማለት መቆም ማለት ነው። ሌላው ቱዌንቲ ፎር ሀውርስ ፊልም ላይ ነው የሰማሁት። ሳምቲንግ አይ ጎት ስታክ ዊዝ ሳምቲንግ ኦኬ እግሬን የሆነ ነገር ይዞኛል። ኦኬ ስለዚህ መያዝም ይሆናል የሆነ ነገር ይዞኛል። ለነገሩ አይ ጎት ስታክ የሚለው እቆማለሁ ማለት የሆነ ነገር ይዞናል ማለት ነው። ስለዚህ ተመሳሳይ ትርጉም ነው ያለው። ለምሳሌ ድንገት ስታልፉ የሆነ ገመድ ቢይዛችሁ እና ወደ ኋላ ብትቀሩ ምን ነው እና እንጂ ቢላችሁ ጓደኛችሁ ማለት ነው አይደል? ነው አይ ጎት ስታክ ዊዝ ሳምቲንግ የሆነ ነገር እግሬን ያዘኝ እኮ ትላላችሁ ማለት ነው። ኦኬ ስለዚህ የሚተረጎመው እንደዚህ ነው ማለት ነው።

ኦርጋናይዝድ የተደራጀ ነው። ዌል ኦርጋናይዝድ ብዬ የሆነ ነገር አወራለሁ። ማይ አካዴሚ ፓራዳይም ላንጉጅ ስኩል ኢዝ ዌል ኦርጋናይዝድ ኤንድ ኢትስ ዘ ቤስት ላንጉጅ ስኩል ኢን ኢትስ አካዴሚክ ኤክሰለንስ። በትምህርት ጥራቱ አካዴሚክ ኤክሰለንስ፣ ኤክሰለንስ ማለት ጥራት ነው። በትምህርት ጥራቱ ዌል ኦርጋናይዝድ ነው። ኢትስ ኦርጋናይዝድ ከምትሉ ኢትስ ዌል ኦርጋናይዝድ ብትሉ እንግሊዘኛችሁ ጥርት ያለነው የሚሆነው ማለት ነው። ኦኬ። ሌላው ታለንትድ፣ ተሰጥቶ ያላት ልጅ ነች። ዌል ታለንትድ ነው። መልታይ ታለንትድ ካላችሁ ደግሞ ባለ ብዙ ተሰጥኦ ነች። ኦኬ፣ ሁለት ቃል አርጋችሁ አውሩት። ሺ ኢዝ መልታይ ታለንትድ ግርል። ኦኬ፣ ባለ ብዙ ተሰጥኦ ልጅ ነች። ኦራይት፣ እንደዚህ ተብሎ ይወራል ማለት ነው። ሌላው አይ አም ኳሊፋይድ፣ ብቁ ነኝ። አም ኳሊፋይድ፣ ብቁ ነኝ። አይ አም ዌል ኳሊፋይድ፣ በጣም ብቁ ነኝ ትላላችሁ ማለት ነው። ኦኬ የዛሮ ትምህርታችን በሁለት ቃሎች ተመሰርተው የሚወሩ ኮምፓውንድ አጀክቲቭ የሚባሉ ስሜት ያላቸውን ነገሮች ነው የተማርነው ማለት ነው። ተጠቀሙባቸው በእንግሊዘኛችሁ ውስጥ ማለት ነው። ኦኬ አንድ ቃል ብቻ ማውራት ይቻላል። ሁለት ቃል አድርጋችሁ ስትገልጹት ሞር ዲስክሪፕቲቭ ይሆናል ማለት ነው። ሂ ኢዝ ሲንገር ከምትሉ ሂ ኢዝ ፌመስ ሲንገር ኦኬ ሂ ኢዝ ፌመስ ሲንገር፣ አሁን በጣም ዲስክሪፕቲቭ ይሆናል ማለት ነው። ኦኬ ሂ ኢዝ ኤጁኬትድ ካላችሁ እኮ በቂ ነው። ሂ ኢዝ ዌል ኤጁኬትድ ካላችሁ ደግሞ በደንብ አርጋችሁ ገለጻችሁት ማለት ነው። ስለዚህ ኮምፓውንድ አጀክቲቭ ልክ እንደ አጀክቲቭ ኦኬ፣ ስራቸው መግለጽ ነው የአንድን ነገር አሳምሮ መግለጽ ስለሆነ በደንብ አርጋችሁ ተጠቀሙት። በጣም ይጠቅማችኋል። የዛሮ ትምህርታችን ይሄንን ይመስላል። በሌላ ትምህርት እስከምንገናኝ

አንቺ አንቺ አንቺ። ዩ ፎር ፊሜል። ምን ፈልገህ ነው? ምን ፈልገህ ነው? ምን ፈልገህ ነው? ዋት አር ዩ ሉኪንግ ፎር? ምን ፈልገህ ነው? አዎ ይቻላል። አዎ ይቻላል። አዎ ይቻላል። አዎ ይቻላል። ያ ኢትስ ፖሲብል። አዎ ይቻላል። እናገራለሁ። እናገራለሁ። አይ ስፒክ። እናገራለሁ ሚስጥርህን እናገራለሁ ሚስጥርህን እናገራለሁ ሚስጥርህን እናገራለሁ። አይ ዌል ሪቪል ዩር ሴክሬት ሚስጥርህን እናገራለሁ። መቼ መቼ መቼ? ወን ማን ማን ማን? ሁ አሁን የት ነህ አሁን የት ነህ አሁን የት ነህ? ዌር አር ዩ ናው የትኛው የትኛው የትኛው፣ ዊች ዋን። እወዳለሁ እወዳለሁ እወዳለሁ፣ አይ ላቭ። እንቁላል ፍርፍር እወዳለሁ፣ እንቁላል ፍርፍር እወዳለሁ፣ አይ ላቭ ስክራምብል ኤግስ። እንቁላል ፍርፍር እወዳለሁ። አማርኛ መናገር እችላለሁ፣ አማርኛ መናገር እችላለሁ።